ስንት አመት ሆነሽ ሳውዲ አረቢያ አሁን አምስት አመቴን ጨረስኩ ስድስተኛ አመቴ እድሜ ስንት ነው አሁን ሀያ ስምንት ወደ ሀያ ዘጠኝ የሄድኩ ነው ጓደኛ በጅተሻል አይ የለኝም ባለ ትዳር ነበርኩኝ አሁን የለኝም ትዳር ማለት ፈተሽ ነው ሄድሽ ወይስ ፈታሽ አይደለም ባለስዳር እና የአንድ ልጅ እናት ነበርኩ። ከዛ ያው እዚህ ከመጣሁኝ አሁን ተፋተው ማለት ነው። ለምን ፈታሽ? አንዳንድ ጊዜ ያው ነገሮች አለመገጣጠም ቢሆኑና ርቀት ይመስለኛል ባልሳሳት። እኔ ሳኡዲ ነኝ፣ እሱ ኢትዮጵያ ነው። እንቻሁን በጣም ቆንጆ ልጅ ነሽ። ስንት አመት ሆነች ልጃችሁ? ልጃችን ወንድ ነው። አሁን ሰባት አመት ነው ወንድ ልጅ እያለ ስምንተኛ አመቱን ይዟል። በስምንት አመቱ ነው። ማን ጋር ነው የሚኖረው? አባቱ ጋር ነው ወይስ አንቺ ቤተሰብ ሲኖር የጋራ ነበር የኖሩት። አባቱም ጋር ቤታችን ጎረቤት ለጎረቤት ነው ያገባሁት። ያሳደገኝን ነው ጎረቤት ነን። ያሳደገኝ ከልጅነት ጀምሮ የሚያቀኝ ያሳደገኝ እየተማርኩ ያለውን ዘጠነኛ ክፍል ያለውን ያገባት ያሳደገ። በድሜ ትንሽ ይበልጥሽ ነበር ማለት ነው? ብዙ አይደለም በድሜ የሚበልጠኝ ስምንት ዓመት። ብዙ ይባላል። እንዳስተዳደጋችን አስተዳደጋችን ወንድ ልጅ ከፍ የሚባሉ አባባሎች አሉ። አሁን እሱ አግብቷል አላገባም? ውሽም አለው አላቅም። አቷሽ ላሳርቃችሁ አላቅምም አለው። ሰምተሻል? አሁን እዛ መሳቂያ ምክንያቱም አንድ ልጅ ያላቸዋ አንድ ልጅ በመካከል አለ፣ አብሮሽ ያደገ በጣም ጥሩ። ስለዚህ ውሽማ እንዳለው ነግሮሻል። ደውለው እኛ በዚህ አይደለም የተጣላ ነው፣ በራሳችን ለመግባባት ነው። አንቺ ተጠራጥረሽ ታውቂያለሽ? አለ በጣም ነው የማምነው። ታዲያ ለምን ትፈታለሽ? አለመግባባት። ገንዘብ ሲገኝ፣ አንዳንድ ጊዜ ገንዘብ ምን አለመሰለክ፣ በድህነት ሰው ሀብታም ነው። ገንዘብ ሲታገኝ አይደለም ገንዘብ ሲገኝ ማለት ያ ምንድን ነው፣ ያኔ እኔ ያለሁት ስደት ነኝ። እኔ አሁኑ ላይ በገቢ እኔ እበልጣለሁ ከሱ። ገብተሃል። አሁኑ ላይ አማራ ክልል ላይ የው እንግዲህ መስራት የማይቻልም የተሰራውም በሰዓቱ የሚሰበሰብበት ወቅት አይደለም። ሸዋንን አጣዬን ካወቀው እንግዲህ አጣዬ ብዙ ጊዜ ተደጋጋሚ ክሰት የሚከሰትበት ቦታ ነው። የእኛም ማጀቴ ደግሞ እንደዛው አንድ ጋ ነው። አጣዬ ሲፈጠር ማጀቴም አብሮ ነው ነገሮች የሚፈጠሩት። እና ያው በነገሮች አለመግባባት የተሰደድኩትም ሕይወትን ኑሮን ለማሸነፍ ነው። ስድስት ዓመት አብረን ኖረናል። ልክ ሰባተኛ ዓመታችን ወደፊት ሆኖ ነው እኔ ወደዚህ ልጄ የሁለት ዓመት ከሶስት ወር እያለ ነው ስደት የመጣሁት። ከዛ ያው ለቤተሰቦቼ ቀን ቀን ቤተሰቦቼ ጋር ይውላል፣ ሌሊት ሌሊት አባቱ ጋር ነበር የሚያለው ልጃችን። ኢኮኖሚ ከበለጥሽው? እኔ ግራ ገባኝ። አንቺ በኢኮኖሚ ከበለጥሽው አንቻ ታዲያ እሱ ወይ ከአንቺ በልጦ ምናልባት አንቺን አልጠብቅም ምናምን ብሎ ሊሆን ይችላል ብዬ አስቤ ነበር። ታዲያ አንቺ በኢኮኖሚ ከበለች አንቺን ለምንድነው መፍታት የሚፈልገው? አለመግባባት እኔ እንግዲህ እሱን ከሱ በኩል ነበር በቶሎ ቶሎ አንቺ ከማለቱ በፊት እኔ የተሰደርኩት እራሱን ችሎ ለአላማ ነው። ገብቶሃል? የተሰደርኩት ለአባቴ አይደለም ለትዳሬ ነው። አባቴ ገበሬ ነው። እናቶችን በአጸደ ገነት ያኖርልኝ። ራሱን በደንብ የሚያስተዳድር በህይወት የለም። አባቴ ሁለት አመቱ ካረፈ፣ ግን ራሱን ችሎ በደንብ ልጆቹንም ቤቱንም በደንብ የሚያስተዳድር የነበረ አባት ነው የነበረኝ። መሬት አለው፣ ገበሬ ነው። ግን እኔ በገዛ ፍቃዴ ስለነበር ው ተማሪም ስለነበር በገዛ ፍቃዴ ስለነበር ነበር ያገባሁት። ተወጪው የሚል ኃላፊነት ነበር የተጣለብኝ። እነኛን ነገሮች አብረን ኮነን ብዙ ታገልንና ስድስት ዓመት አብረን ኖርን። ከዛ ነገሮች ሁሉ የምንለወጥ አልሆን ሲል እኔ ወደ ሳዑዲ መጣ ልጄን ትቼ። ከዛ ይኸው እየሰራን እንግዲህ። ማድረግ ያለብኝ ነገር የልጅነቴ ነው የልጅነቴ ነው መምህሬ ነው የህይወት መምህሬ ነው። እሱን አለመውደድ አልችልም። ከአንቺ በልጠን ወይም ከአንቺ ችግሩን አውቅ ያለ እንደምትወጅ አውቅ ያለው ከአይንሽ ሁሉ ትልቁ ደግሞ የሰባት ዓመት ስምንት ዓመት ልጅ አላችሁ። ሁለተኛ በልጅ ለብሽ ያገባሽ ባለች። ስለዚህ ስደት ብዙ ነገር ያደርጋል። እውነት ነው፣ መራራቅ ይኖራል። የኢኮኖሚ ችግር ነው፣ ሁሉንም እያሰድ ነው። ስለዚህ እኔ አሁን ነገሮች ሌላ ባል እኮ ብታገቢ ለገንዘብሽ ብሎ ነው የሚያገባሽ። ይህን ማወቅ አለብሽ። ይሄን ባል ግን ብትታረቂው ለገንዘብሽ ብሎ አይደለም የሚመልስሽ። ለምን? አንደኛ የልጅነት ሚስቱ ነሽ፣ ሁለተኛ አንድ ልጅ አላችሁ ሶስተኛ መራራቅ ነው ያመጣው። ሶስተኛ ደግሞ የኢኮኖሚ ችግር ነው። አሁን ግን እሱም በርትቶ መስራት አለበት። አንቺም በርትተሽ መስራት አለብሽ። ብዙ አመት ደግሞ እዚያ መቆየት የለብሽም። በቀጥታ መመለስ አለብሽ፣ የተወሰነ ገንዘብ ይዘሽ። እንደገና ትዳራቸውን መቀጠል አለባቸው። እኔ እንደዚህ ነው የምመክርሽ። ሌላውን ጓደኛ አባብሎች ሊሆን ይችላል። ቆንጆስ ነው እየደወሉ መቃተዩ፣ እሱን ያገባሻለሁ፣ እድሜውም ምን ስምንት አመት ሰባት አመት ይበልጥሻል እያሉ የሚያሳስቱ ሴትና ወንድ ወይ ዘመድ ይኖራል። ያን በፍጹም እንዳሰሚያቸው። እኔ ግን የምመክርሽ ባልሽ ጋር እንደውም አሁን እንደወጣሽ ደውይለት። ሞጣ ጋር ቀርቤ ነበር ሰላም ልለው እና የመከረኝ ምክር አእምሮን ኮረኮረ፣ አነቃቃኝ ያለ ነገር እኔ ትክክል ነው አንተስ ምታስባለህ? በይ ወዲያውኑ አልቅሶ ይመጣል። እኔማ መቼ እንደዚህ በዚህ ባረባ ነገር ተጣላን እንጂ ምናምን ነው የሚልሽ። ስለዚህ የእውነት ማለት ነው በልብሽ አንድ ነገር ተንኮል ሰጥሽ እሱም እየሰማ ይሆናል። ከታች ወይ ተቆርጦ ይደርሳል አንድ መፍታትም የለም። ልጃችሁን ማሳደግ ሌላ ልጅ ማምጥ እንደገና በኢኮኖሚ መጠናከር ሌላም ስራ ደግሞ ከፈለግ ሌላ ሀገር መቀየር እሱም ደግሞ ወደ አንቺ የሚመጣበት ነገር መፍጠር አለው። ለምሳሌ እሱ መጥቶ እሱ ሹፌር ቢሆን ሹፍርና ለምዶ ቢሰሩ እንደገና ቤታችን አንድ አድርጋችሁ የራሳችሁ ቢዝነስ አረብ ሀገር ወይ ዱባይ ላይ መክፈት ትችላለች ስለዚህ እኔ የምመክርሽ ምክር ይሄ ነው አይ አይሆንም ካልሽ ደግሞ ማድረግ አልችልም ምን ይመስልሻል ምክርህን እቀበላለሁ ከምንም በላይ ግን ይሄን ለማድረግ ብዙ ታግያለሁ መውጣት ማለት እንደዚህ ግጭት እንዳይመጣ መለያየት እንዳይመጣ በጣም ከራሴ ጋር ብዙ ታግያለሁ ብዙ ሞክሬያለሁ እኔ ህይወትን ማለት ያው የሚያውቁኝ እዚህ ውስጥ ሊኖሩ ይችላሉ። አሁን እንዳጋጣሚ ዝም ብዬ ልጫወት ገብቼ ላይ ብለሽ ሳይህ ስነካ ተቀበልከኝ። ለዛ ነው እንጂ እንዲህ ብዙ ታዋቂ አይደለም። ግን ለምንድን ነው ፎሎ ያደረግሽ? አንቺ ድለኛ ነሽ። ፎሎ ያላደረገ ሰው በመጀመሪያ ገብቶ ሲዋል የእኛን የሚዲያውን ሰው ሶስት ሺ አምስት ሺ